ሰላም ሰላም ሄዶች ቤተሰቦችንም ቆይታቸዋል። ዛሬም በአንድ ቪዲዮ መጥቻ ለሁ በዛሬው ቪዲዮዎችን አፍላ ፍቅር ክፍል 126 በትናንትና ሁለት መለቀቁን እናውቃለን። አርፍዶም ቢሆን የተለቀቀውን ይህንን ኤፒሶድ የተመለከተው ኦዲየንስ ደግሞ በዚያ ስራ ያስቀምጣቸውን ኮሜንቶች አብረን እንመለከታለን። እጅግ በጣም አዝናኝ ኮሜንቶችን ይዤላችሁ መጥቻ ለሁ ኢዮሲ ዳግማዊ ሄንክ ድንቁ ተብሏል። ጉበት ፊቷ ጸጋም ብዙ ነገር ተብሎላታል። ቹቻን የሚመርቋትም እጅግ በጣም ብዙዎች ናቸው። ያሬድና ቤዛ ደግሞ ብዙሀንን አሽኮርመመዋል። አይናፋር የሆኑቱ ኦዲንሶች እንዴት ፊት ለፊታችን ላይ ትደንሳላችሁ ሲሉ ቀልዶባቸዋል። አብራችሁኝ ከቆያችሁ ሌሎች እጅግ በጣም አዝናኝ ኮሜንቶችን እንመለከታለን። የቤቲ ጉዳይም ተነስቷል። ወረኛዊቱ ቤቲ ዳግማዊት ጸጋ ተብላም ተጠርታለች። እንግዲህ ዳግም ጸጋን ደግሞ ቤቲ ውስጥ ተመልክተናል የሚሉ ኦዲንሶችንም ተመልክቻለሁ። አብራችሁኝ ከቆያችሁ በእርግጠኝነት ትዝናናላችሁ። ለቻናል አዲስ ከሆናችሁ ቻሌን ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። ይህን ብያችሁ ወደ ኮሚቶቹ እሸጋግራለሁ። የመጀመሪያውን ኮሜንት ስንመለከት፣ አቦ ያን ቅዱስ የሚባል ወጠጤ ቀስቴ ትንሽ ቢኮረኩመው አሪፍ ነበር። ቲቢት ይጥላል። ጸጋ የድራማው ድምቀት ናት። እስካሁን ኩርኩሙ ትንኝ የገጫት አይመስልም። ስለዚህ ለአንድ ሳምንት የሚያስተኛ ኩርኩም ያስፈልጋታል። ግን የልጅቷን ችሎታ አለማድነቅ ንፉግነት ነው የሚሉ ሰዎችን ተመልክቻለሁ። በነገራችን ላይ ጸጋ ጋር ተያይዞ በጣም ብዙ ኮሜንቶች ናቸው የተነሱት። እነዚያን ኮሜንቶች አብራችሁን ከዘለቃችሁ ትመለከታላችሁ። ይደገም የሚሉ ሰዎችንም ተመልክቻለሁ። በየኤፒሶዱ መጨረሻም ትቀጥቀጥ የሚለውን ተመልክቻለሁ። ከዚያም ጋር ተያይዞ ደግሞ ትችትም የሰነዘሩ ሰዎች አሉ። አብራችሁን ከዘለቃችሁ ትሰማላችሁ። ሌላኛውን ኮሜንት ስንመለከት የጸጋ ጠላቶች ብዛታቸው አባይ ቲቪ ቲቪ ላይ የቀረባችሁ ጊዜ ግን ምን ሆነች ነው የተለጎምሽው? እዚህ ጋር ግን ሰይጣን ራሱ ከአንቺ ነው ተንኮል የሚወስድ የሚመስለው የሚለው ነገሮችን ተመልክቻለው። አባይ ቲቪ ላይ በነገራችን ላይ ጸጋ አቀርባ አታውቅም። የቀረበችው ቃል ኪዳን ነች። ቃል ኪዳን በዚህ አቀርባ ቃል ኪዳን ሆና ነው የተመለከትናት። አፍላ ፍቅር ላይ የምንመለከታት ገጸ ባህሪ እንግዲህ ጸጋ የምትባለው ማለት ነው። አባይ ቲቪ ላይ የቀረበችው ደግሞ ቃል ኪዳን መሆኗን መርሳት አያስፈልግም። ሌላውን ደግሞ ስንመለከት፣ ጭ ቅዱስ ደግሞ አሁንስ አበዛኸው ከብሩኬ ራቅ፣ መጥቼ ነው የምፈርሽ ራስን በሚሊዮን ቤት ልቆጠር አልክሳ ብለው እንግዲህ ይለውታል ቅዱስ እንግዲህ በሆነው ባልሆነው ነው የሚደነፋው። ለማን መደንፋት እንዳለበት ማንን ደግሞ በትህትና ማብራት እንዳለበት በቅጡ የማያውቅ ስሜታዊ የሆነ ሰው ነው። ይህንን ካራክተር እንግዲህ ብዙ ሰዎች መጀመሪያ ላይ ቢያደንቁትም አሁን ላይ ግን ብዙ ሰዎች የእሱን ቲቢት በጣም እየተቃረኑ ነው ይገኛሉ። ከዚህ ቀደም የሚያውቋቸው የሚወዷቸውን ደግሞ ገጸ ባህሪዎች ሲነኩባቸው እየተቆጡት ይገኛሉ። እነዚያ ነው የተመለከት ነው። ሌላውን ደግሞ ስንመለከት የፍቅርን ኃያልነት ህመሙን የሚያውቀው የደረሰበት የታመመ ብቻ ነው። ያሬድ በጣም ነው ያሳዝነኝ። የምር ጸጋ ደግሞ ተረግማ በሆነ ምን ነበር ይቺ ጉበት ዓይን ብለው እንግዲህ ስቀውባታል። በነገራችን ላይ ቹቻ ያሳረፈችበት ቡጢ ፊቷን ጉበት አስመስሎታል። ያንን የተመለከተው ኦዲየንስ ነው እንግዲህ ጉበት ፊት ያላት ። ለማንኛውም ዓይኗ ጉበት ቢመስልም ነገሮችን ይመለከታል። አሁንም ሴራዋ ማሴር ቀጥላለች ይሁንና ግን ያ ያረፈው ፊቷን ደግሞ ደም በደም ያደረገው የሹቻ ቡጢ እንኳን ሆስፒታል ከዚያ ስፍራ እንኳን ተደግፋ አይደለም የተነሳችሁ፣ ራሷ ነች የተነሳችሁ። በሁለተኛው ኢፕሶድ ላይ የተመለከት ነው ወይም ባለፈው ኢፕሶድ ላይ የተመለከት ነው ቡጢ እጅግ ከባድ ነበር። ይሁንና ግን ጸጋ ተነስታ ድጋሚ ሴሯን ጀምራለች። ሰዎችንም ለማስፈራት ስትሞክር ነበር። ይሁንና አሁን ላይ ብዙም ሰዎች እየፈሯት አይደሉም። ሌላውን ደግሞ እንመልከት። ደራሲው ግን ለምን ያሬድን እንደበደልከው አይገባኝም። በዛ አንተ ዶች የምትባለው ደግሞ ምን እንደምትል አውቃለሁ። ዩአር ኦሎይስ ባሂሳይድ የሚል ነገር ተመልክቻለሁ። እንግዲህ እኔና ደራሲውንን እዚህ ጋር እየተነገርን የምንገኘው፣ ያሬድ እጅግ በጣም እየተሰቃየ ነው የሚገኘው። በብዙ መከራ ውስጥ ነው የሚገኘው። አፍቅሮ ተጨንቋል። ፍቅሩ ደግሞ ከእሱ እየሸሸች ትገኛለች። እሱም ፍቅር አስጨንቆታል። ይሁንና ግን ደራሲው ያሬድ ምን አድርጎ ነው የምትቀጣው ብለው ጠይቆታል። እኔ ከደራሲው ጎን ሳይሆን ከእውነት ጎን ነኝ። ሂ ኢዝ ትራይንግ ቱ ጊቭ ዩ ዋት ዩ አር ኤክስፔክቲንግ ኦፍ ሂም። አም ኖት ዲፌንዲንግ ሂም። አም ትራይንግ ቱ አክኖሌጅ ሂዝ ኤፈርት። በቻልኩት መጠን የአክሩ ሊያደርገው የሚሞክራቸውን ነገሮች እውቅና መስጠት ደስ ይለኛል። ይሁንና እነሱን ካለ ምክንያት ከእነሱ ጎን አልቆምም። ስህተቶች ካሉ ስህተቶች አሉ ላለው እውነት ከሆነ ደግሞ ትክክለኛውን ነገር ደግሞ አድርገውት እንደሆን ያንን ጥሩ ነው የተባለውን ነገር ደግሞ እውቅና እየሰጠው ነው የሚሸጋገረው እንጂ በምንም አይነት ሁኔታ ካለ ምክንያት ሰዎች ጎን ላይ አልቆምም፣ ካለ ምክንያትም ደግሞ አልቃረንም። ይህንን ደግሞ በዚያ መንገድ ብትወስዱት ጥሩ ነው። ሌላውን ኮሜንት ስንመለከት ጸጋ ባብናት እንዲ ተቀጥቅጣ በራሷ የምትነሳው ግራ ገባኝ የሚሉ ነገሮችን ተመልክቻለሁ። ይህ የብዙ ኦዲንሶች ጥያቄ ነው። በነገራችን ላይ ደራሲው እንግዲህ እዚህ ጋር ማሰብ አለበት ብዬ አስባለሁ። እዚህ ጋር ስንመለከት እንግዲህ ጸጋ አደጋግማ ነው የደበደበቻት፣ ፊቷ እስኪ ደማድረስ ደም እስክትተፋ ተደብድባለች። ይሁንና ግን ቀጥታ ከዚያ ስፍራ ተነስታለች። ያ ማለት ትንሽ ስሜት የማይሰጥ ነው። በእውነታው ዓለም ስናመጣው ደግሞ ትንሽ ግነት ያለበት ነው። ሰው በዚህ ያልክ ተደብድቦ ቶሎ ሊነሳ አይችልም። እንኳን ሆስፒታል ልትሄድና ከዚያው ስፍራ ደግፈዋት እንኳን ያነሳት ሰው የለም። እዛው ላይ ሆና ምንም የተደበደበች አትመስልም። ስለ ሌላ ነገር ነበር ስትናገር የነበረውና ትንሽ ይህ ነገር የሚያስጌድ አይመስለኝም። ሌላው እንመልከት። አፍላ ፍቅር ሴቶች ብቻ የምናይ እየመሰለኝ ነው ወንዶች አላችሁ ተብለን ተጠይቀናል። ለማንኛውም እንደ ሀገር ያለው የወንዶች ቁጥር እጥረት እንደተጠበቀ ሆኖ ብዙ ተባት ጾታ ያላቸው ተመልካቾች እንዳሉት አውቃለሁ። ብዙ ሰዎችም ደግሞ በዚያ ላይ ጾታቸውን ባይገልጹም እንመለከታለን። ብዙ ኦዲየንሶች ደግሞ አፍላ ፍቅርን ይመለከታሉ። ወንዱም ሴቱም አፍላ ፍቅርን ይመለከታል። እንደ ሀገር ያለውን የወንዶችን የቁጥር እጥረት ብቻ እንጂ ያስጨነቀን፣ እዚህ ጋር ግን ብዙ አፍላ ፍቅርን የሚመለከቱ ወንዶች አለን ለማለት ነው። ሌላውን ደግሞ ስንመለከት ጸጋ አንቺ የምች የት ነው ንስሐ የምገባው? በቀጣይ ክፍል ድገሚልን፣ ቹቻ የ የሚሉ ነገሮችን ተመልክት ቻለው። ለማንኛውም ጸጋ የት ንስሐ እንደምትገባ ግራ ገብቷት ነበር። ሰይጣን ንስሐንም ንስሐ የሚገባበትንም ቦታ አያውቅም። ለዚህም ነው የጠፋሽ ብለው የሚስቁባትንም ሰዎች በኋላ ላይ ትመለከታላችሁ። ቹቻ ደግሞ እንድት ደግማት እየተጠየቀ ነው። ለማንኛውም ጸጋ ብትደበደብም እንኳ ፍንክች የምትል አይደለችም፣ እንደ እባብ አፈር ልሳ ትነሳለች። ያን ነገር ነው እየተመለከትን የሚገኘው። ጸጋ ከሰይጣንነቷ በላይ ደግሞ እባብነትም በሷ ህይወት ውስጥ አሊያም ደግሞ ከሷ ዘር የሚመዘዝ ይመስለኛል። ደራሲው ያንን ነው እንድን ስለ ያደረገው። ወደ ለያኛው ኮሜንት ስንሸጋገር የቺ ቤቲ የምትባል ቁንጫ በጣም ትንበላጠጠች የሚል ኮሜንት ተመልክቻለሁ። ለማንኛውም ኢዮሲን የጠቀለለችው ቤቲ በብዙ መንገድ ሄዳ ሴቶቹን ለማስቀናት እየሞከረች ትገኛለች። ኢዮሲ ተፈላጊ እንደሆን ታስባለች። ኢዮሲም ተፈላጊ እንደሆን ያስባል። ይህንንም የተመለከተችው ቤቲ ሄቨንንና ጄሪን አላስቀምጥ ብላለች። ይህንንም የተመለከቱ ሰዎች ናቸው ይቺ ቁንጫ ምነው ተንበላጥጠች የሚሏት። ለማንኛውም ቤቲ አሸናፊ እንደሆነች እየተሰማት ነው። ይሁና ግን ኢዮሲ በሄቨን ጉዳይ ተጠምዶ ተይዟል። እየቀናም ነው የሚገኘው። ሊያስቀናትም ይሞክራል። ከእሷም ትኩረትን ይሻል። እሷ ግን ትኩረት አትሰጠውም። ለማንኛውም የኢዮሲና የሄቨን ነገር እጅግ በጣም ሳቢ እየሆነ መጥቷል። እሱም ዳግማዊ ሄንክ ድንቁ የተባለበትን ኮሜንት ደግሞ ትመለከታላቸው። ምክንያቱም የማይደርስባት ሴት ስለሌለች ዳግማዊ ሄንክ ድንቁ ተብሏል። ሌላው ደግሞ ስንመለከት፣ አይ ጸጋ፣ የቦቼ እርግማን ነው እንደዚህ የሚያስቀጠቅጥሽ የሚለው ነገሮችን ተመልክቻለሁ። ከዚህ ቀደም ቦቼ እንግዲህ የጠገበ ፈረስ ይርገጥሽ ብሎ ተራግሟት ነበር። እንደ ቹቻ አይነቱ የጠገበ ፈረስ አሁን እየረገጣት ነው የሚገኘው። ያንን የተመለከተው ዴንስ ነው እንግዲህ የቦቼ እርግማን ነው የደረሰብሽ። ያቺ የጠገበችው ሴቲቱ ፈረስ እየረገጠችሽ ትገኛለች። አርፈሽ ካልተቀመስ ደግሞ ባሏ ወንዱ ያ የጠገበው ፈረስ ቅዱስ ላይ ያደረገውን ነገር አንቺም ላይ ያደርግብሻል። የቦቼ እርግማን መሬት ላይ ጣባይልም እያሉሽ ነው። አርፈሽ ብትቀመጪ ጥሩ ነው። ሌላም ደግሞ ስንመለከት ቤቲ እንደኔ የምታስጠላው ዳግም ጸጋ የሆነችበት የሚሉ ሰዎችን ተመልክቻለሁ። ለማንኛውም ቤቲ የምትባለው ገጸ ባህሪ ወረኛ ነች። ወረኛ ቤቲ አንድን ነገር እንኳን ቋጥራ ማስቀመጥ አትችልም። የሆነባትን ያደረገችውን ደግሞ የተደረገላትንም ለሁሉም ሰዎች ትናገራለች። በዚያ መንገድ ደግሞ ተፈላጊነቷን ለማሳየት ትሞክራለች። ኢዮሲንም ጠቅልይ ያለው ትላለች። ይሁንና ግን ሴቶች ወደ እርሱ እንዳይቀርቡ ማድረግ ትፈልጋለች። ያንን ደግሞ ለማድረግ የምትሄድባቸው የምትጠቀማቸው ቃላትም ብዙ ሰዎችን እያናደዱ ነው እየጠለዋት ይገኛሉ። ዳግም ጸጋን ሆናለችም ተብላለች። እናንተስ እንዴት ተመለከታችኋት? ኮሚ ሴክሽን ላይ ነገሩኝ። ሌላው ደግሞ ስንመለከት ኢዮሲያስ ድምፁም ባህሪውም ልክ ሄኖክ ድንቁን ብለው እንግዲህ ስቀውበታል። ለማንኛ ማንኛውም የሚናገርባቸው መንገዶች ድምፁም፣ እንዲሁም ደግሞ ባህሪው ልክ ሄኖክ ድንቁን ይመስላል ብለዋል። እንግዲህ ሄኖክ ድንቁ እንደሚታወቀው ሴቶች ጋር በመድረስ አንዳንድ ነገሮችን በልቶ ላሽላሽ በማለት ነው የሚታወቀው። ለማንኛውም ዮሴ ዳግማዊ ሄኖክ ድንቁን ሆነሃል ተብለሃል። አርፈ ብትቀመጥ ነው የሚሻለው። ቀስ ብለን ደግሞ ኮርማዊ የሚል ስም እንሰጠሃለን። አርፈ ብትቀመጥና ያቺን የውሸት ፍቅረኛህን ጠበቅ አድርገህ ይዘህ ወደ እውነተኛ ፍቅር ብትቀይር ነው የሚሻል። ለማንኛውም ዳግማዊ ሄኖክ ድንቁ ተብለሃል። ሌላውን ደግሞ ስንመለከት ማርዘነብ ውበርቺ በኋላ የቦቼ ውበት ምን እንደሚያደርግ አይታወቅም የሚሉ ሰዎችንም ተመልክቻለሁ። ለማንኛውም ጄሪ የቦቼ ማርዘነብ እንደሆነች እናውቃለን። የቦቼ ውበት ደግሞ እጅግ በጣም ከባድ እንደሆን ታውቃላችሁ። የሱ ውበት ደግሞ ምን እንደሚያደርግ አይታወቅም። ጄሪን ጠልፎ ማርዘነቡን ነቡን ከእጁ ሊያስገባ ያስገባ ይችላል። ከዚህ ቀደም ትርታው ጋር ነበር ትኩረቱ፣ አሁን ላይ ግን ትርታው ላይ እየተጫወተ ነው የሚገኘው። ትርታው ያደረገችበትን ሁሉንም ነገር እያደረገባት ይገኛል። ሙድ አሲዛበት ነበር፣ እሱ ሙድ እያስያዘባት ነው። እየተበቀለም ይገኛል። ፍቅር አይበቀል ምናም የምትሉ ሰዎች አርፋችሁ ተቀመጡ። ቦቼ ጋር ግን ፍቅር ይበቀላል። እንክት አድርጎ ነው የሚበቀለው። በደንብም አድርጎ ነው ማዋረድ የሚችለው። ያን ነገር ቦቼ እያሳየ ነው የሚገኘው። ማርዘነቡ ጋር ደግሞ እየተጠጋ ይገኛል ጭቅጭቃ ሰዎቻቸውም እጅግ በጣም የሚያምረው ብዙ ሰዎች ከዛ ጋር በተያያዘ ያነሱትን ሀሳብ ትመለከታላችሁ። አብራችሁን ከዘለቃችሁ ደግሞ ትሰሙታላችሁ። ሌላው ደግሞ ስንመለከት በእውነት ነው የምላችሁ በደራሲዎቹ ላይ ጥያቄ የሚያስነሱ ከነባራዊ ሁኔታ ትንሽ ይወጡና ያፈነገጡ ነገሮችን እያየን ነው። አሁን በጸጋ መደብደብ ምን ሊያስተምረን ፈልገው ነው? ቅጣቱ ተገቢዋ ቢሆን የተመታችበት ሂደት ግን እንዲህ በቀላሉ ተነስታ የምትንቀሳቀስበት ሁኔታ አልነበረም። ቢያንስ የሆስፒታል ደጅ መርገጥ ነበረባት፣ እንኳን ይህ ሁሉ ቅጥቀጣ ደርሶባት እኔ እስከ እስከማውቀው በአንድ ቦክስ ሙሉ ጥርሶ የረገፈውና መቺውም ለመታሰር በቃበትን ወንጀል አቃለው። ግን የጸጋ የተለየ ነው። ሰው አይደለችም፣ እንዲህ ከብረት አልተሰራችም እኮ የሚሉ ነገሮችን ተመልክቻለሁ። ይህ ሁልጊዜም ብዙ ሰዎች ኮሜንት ሴክሽን ላይ የሚያነሱት ሀሳብ ነው። ቹቻ በዚያ ልክ ደግሞ ቀጥቅጣት፣ የእሷ ፊት እንግዲህ የቦክስ ፕሩፍ ከሌለው በስተቀረ አሊያም ደግሞ ፊቷ ላይ የሚያነጥር የሚመልስ ነገር ከሌለ በስተቀረ ጸጋ በዚያ መንገዱ ተቀጥቅጣ እንዴት አድርጋ ነው ልትተርፍ የምትችለው? መትረፉን ተውትና እንዴት ነው ልትንቀሳቀስ የምትችለው የሚለው ነገር አጠያያቂ ነው። ፊቷ ላይ የሚታየውን ነገር ብቻ ተመልክተን ያ ቅጥቀጣ ያንን ብቻ ነው ያደረሰባት ለማለት እጅግ በጣም አስቸጋሪ ነው። ምናልባት ደራሲው ያንን ነገር ቢያስብበት ጥሩ ይመስለኛል። ሌላውን ደግሞ ኋላ ላይ የምትመለከቷቸው ትችቶች አሉ፣ ያንን ትመለከታላችሁ። ይሄ ኢዮሲ የሚባል ልጅ ግን ራሱን እንደኔ ነው የሚያየው ብለው ስቀው ስቀውበታል። ለማንኛውም እንግዲህ አንድ እንደ ኢዮሲ ቲቪተኛ እንደ ኢዮሲ ተፈላጊ እንደሆነ የሚሰማው ሴቶች ሆነው ራሱ መሳብ እንደሚችል የሚሰማው እንዲሁም ደግሞ ሴቶች አላይ ሲሉት፣ ቼክ አላረግ ሲሉት ደግሞ እንደ ተናቀ አስቦ በእልህ ወደ ራሱ ስቦ ፉንቃው ደግሞ ገዝግዟቸው መልከት የሚፈልግ ሰው ነው። እንግዲህ ኢዮሲ እንደኔ ነው ራሱን የሚያየው ብለው እንግዲህ ስቆበታል። ሌላውን ደግሞ ስንመለከት ስፒዶ ይመችህ ዘፈን እንኳን እነ ቤዚን ይቅርና እኔ ራሱ የማዳምን ሙክሊሳ ይዤ ልጨፍር ፈልጌ ነበረ። ሞክሊስ የሚለው የአረብኛ ቃል ይመስለኛል አላውቀውም። ለማንኛውም ስፒዲ የተጫወጥከው ሙዚቃ እንኳን እነቤዛን እኔንም እያንቀሳቀሰኝ እያወዛወዘኝ ነበር ብላለች። ስፒዲ በጣም ትችላለህ። እጅግ በጣም ጀግና ድምፃዊ እንደሆንም እናውቃለን። እጅግ በጣም ጎበዝ ልጅ ነው። እኔም በጣም እያደነኩት ነበር። ሌላኛው ደግሞ ስንመለከት፣ ቆይ እኔ የምላችሁ አፍላ ፍቅሮች መጀመሪያ ተማሪዎች አልነበራችሁም እንዴ? አሁን ትምህርታችሁ ቀርቶ ጅንጀና እየተማራችሁ ነው ሁላችሁም፣ ብለው ተጠይቀዋል። እንግዲህ እንደምታውቁት እንግዲህ አፍላ ፍቅሮች ተማሪዎች ናቸው፣ የትምህርት ቤት ድራማ ነው። ይሁንና ግን ተማሪዎቹ ሲማሩ አንመለከትም። ከመምህራን ጋር ያላቸውም ኮንታክት እጅግ በጣም ቀንሷል። ከዚህ ቀደም አሳይመንት ሰርቶ እንደሚሰጡ መምህራን፣ ክላስ እንደሚገቡ የምንመለከትበት አፍላ ፍቅር አሁን ላይ ተማሪዎቹ ሙሉ በሙሉ በፍቅር ጉዳይን የተጠመዱት አፍቅረው እንግዲህ ከትምህርት ቤት ወጥተዋል። ከትምህርትም ደግሞ ተፋተዋል። ያንን ነገር ነው አፍላፍቅሮች እያስመለከቱን የሚገኘው ያንን የተመለከተው ኦዲየንስ ነው እንግዲህ መጀመሪያ ተማሪዎች ነበራችሁ ትታችሁት መጀናጀን ነው ወይ የምትማሩት? የሚል ጥያቄ ያቀረቡት ለማንኛውም የሚያስኬድ ኮሜንት ይመስለኛል። ያንንም አፍላፍቅሮች ይመለከቱታል ብዬ አስባለሁ። ሌላም ደግሞ ስንመለከት አይጸጋ፣ ዛሬ እንዴት እንዳሳቅሽኝ ንሳ የምግባው የት ነው አላለችም። ድሮ ሰይጣን ንሳ የት ያቃል። አይቦቼና ጄሪ እንዴት እንደምታዝናን ወይ ግን ቶሎ እንዳትፋቀሩ እንደዚህ ደስ ትላላቸው ስትጨቃጨቁ የሚሉ ሰዎችን ተመልክቻለሁ። ማንኛውም ፍቅር እንዲጭቅጭቅ ሲኖርበት ነው የሚጣፍጠው የሚሉ ሰዎች አሉ። እኔ ግን ፍቅር እንዲጭቅጭቅ ሲኖርበት ለእኔ ትግል ስለሚመስለኝ ጥየው ነው የምበረው። ለማንኛውም ፍቅርን በጭቅጭቅ ማጣጣም የምትወዱ ሰዎች ካላችሁ ኮሜንት ሴክሽን ላይ ልትነግሮኝ ትችላላችሁ። ጸጋን በተመለከተ ደግሞ ሴጣን የት ንስሐ ያውቃል፣ ለዚህም ነው የንስሐ ቦታ የጠፋሽ ብለዋታል። ለማንኛውም የት መሄድ እንዳለባት የነገሯት ሰዎችም አሉ። አብራችሁን ከዘለቃችሁ የምትሰሙት ነው የሚሆነው። ሌላው ደግሞ ስንመለከት ረሊያ ሬድፍት አንጀቴን በላኝ፣ ሁሌ ማዘን አለበት እንዲ ሊና እናት ታረጋጋቸው ስለ ጸጋና ስለ ፊዮሪ ይሰራ በደንብ ጸጋ ዋጋ ሲሰጣት ማየት ነው የናፈቀን የሚሉ ሰዎችን ተመልክቻለሁ። ብዙ ሰዎች እንግዲህ ያሬድ አንጀታቸውን በልቷል። ያሬድ እየተሰቃየ ነው የሚገኘው። ቤዛ እናቷን ደግሞ ማክበር ስላለባት ማድመጥም ስላለባት ከያሬድ ረቃለች። ቃለም እያስገባችሁ ነው የሚገኘው። ያን የተመለከቱ ሰዎች እንግዲህ ለያሬድ ያዝኑለታል። አንጀታችንም በላ የሚሉ ሰዎችንም ተመልክቻለሁ። የያሬድ እናት ምን ታደርጋለች? አብረን እንመለከታለን። ሌላውን ደግሞ እንመልከት። ጄሪ የስድስተኛው ስሜትሽን ስወድልሽ የሚሉ ሰዎችን ተመልክቻለሁ። ትናንትና አዲስ ተዋናይ ተጨምሯል። እንደምታውቁት የጄሪ ስድስተኛው ስሜት እንግዲህ አዲስ ተዋናይ ሆኖ የተጨመረ ነው። በደንብ አድርጎ ነገሮችን መለየት ይችላል፣ በደንብም አድርጎ ያውቃል። ሄቨንንም ግራ አጋብቷል። ይሁንና ግን የሚናገራቸው ነገሮች መሬት ላይ ጣብ የሚሉ አይደሉም፣ እውነትም አለው። በደንብም አድርጎ ነው ነገሮችን የሚገነዘበው። የጀሪ ስድስተኛው ስሜት እኔም እንዴት እንደወደድኩት። ለማንኛውም እኔም ስድስተኛ ስሜቴ ለማንቀሳቀስ እሞክራለሁ፣ ከዚህ በኋላ ለመጠቀም እሞክራለሁ። ስድስተኛው ስሜቴ የሚለኝንም ከዚህ በኋላ የምላችሁ ነው የሚሆነው፣ ቅር እንዳትሰኙ እኔ አይደለም የምላችሁ፣ ስድስተኛው ስሜት የሚናገራችሁ ቀድሜ ልንገራችሁ ብዬ ነው። ሌላውን ደግሞ ስንመለከት፣ አሁን ምንም አትሉም እያስተካከላችሁ ነው። በተለይ ሄሎ ለጸጋ የመለሰችው መልስ የምንፈልገው እንደዚህ አስተማሪ የሆነ ነገር ነው የሚሉ ነገሮችን ተመልክቻለሁ። ትናንት ላይ እንደምታውቁት ከዚህ ቀደም ፈሪ የነበረችው ሄለን ተለውጣለች። ነገሮችን መጋፈጥ ፈርታ ለመሸፋፈን የምትሞክረው ሄለን ትናንትና ደግሞ ቆራጥነቷን በደንብ አድርጋ አሳይታለች። የኔና የቤዛ እህትማማችነት እግዚአብሔር ካለው ይሆናል፣ ካልሆንም ደግሞ ይቀራል። ከዚህ በኋላ ያ ነገር እንዳይፈጠር ብዬ ህሊናዬን አልሸጥም፣ የፈለግሹ ማድረግ ትችያለሽ የሚል ቆራጥ መልስ ሰጥታለች። ትናንት የተመለከትናት ሄለን ከዚህ ቀደም ከምናውቃት የተለየች ነች። የእሷን ምላሾች ደግሞ ያደነቁ ሰዎችን ተመልክቻለሁ። የእሷን መልስ እጅግ አስተማሪ ነው የሚሉ ሰዎችንም አይቻለሁ። ለማንኛውም እንግዲህ ሄለን ተለውጣ ተቀይራ ጸጋን መጋፈጥ ጀምራለች። ሌሏን ደግሞ ስንመለከት እምኑን የቤዛ እናት ያሬድኝ የፈለጉት ካሁን በኋላ ከቤዛ ራቅ ሊሉት ሳይሆን እንደውም በተቃራኒው እሱን ካወሩት በኋላ የእናትነት ምክራቸውን ለግሰው ትምህርታቸውንና አላማቸውን ሳያሰናክሉ ፍቅራቸውን አብረው እኩል እንዲያስኬዱ ይመስለኛል። ለምን እናት ናቸው እኮ። በዚህ ሁኔታ ከቤዛ ትምህርቷ ላይ እንደማታተኩር ስለተረዱ ሁለቱንም አቻችለው እንዲጓዙ ሊያደርጓቸውን እናቴ ልጇን ሀዘን መቼ ማየት አትፈልግም የሚሉ ሰዎችን ተመልክች አለው ያድርግላቸው ያሬድና ቤዛ ደግሞ አንድ ላይ ተጣምሮ ብንመለከታቸው እጅግ በጣም ደስ ይላል ትናንትና ደግሞ ሰዎችን ያሽኮረሙበት ሲን አለ ይደገም የሚሉ ሰዎችንም ተመልክች አለው በቀጣይ ደግሞ ኢፕሶን ላይ ያንን ሲን ይደግሙላቸው የሆን ወይ አናውቅም ባክ ቢሆን ብታሳዩን ደስ ይለናል በቀጣይ ኢፕሶድ ብለው የሚጠይቁ ሰዎችንም ተመልክች ያለው ለማንኛውም ያሬድና ቤዛ አንዳ ቢሆኑ እጅግ በጣም ደስ ይላል የቤዛ እናት ደግሞ ተረድሳ የእናትነት ምክራቸውን ለግሳቸው ደግሞ ሁለቱም አንድ ላይ ተጣምረው ትምህርታቸውንም ሳይተዉ ከአላማቸው ሳይሰናከሉ አፍላ ፍቅር ደግሞ ጠልፎ ሳይጥላቸው አላማቸውንም ፍቅራቸውንም ይዘው መቀጠል የሚችሉበትን መንገድ ቢያሳዩ እጅግ በጣም የሚያስተምር ይመስለኛል። ወደ ሌላኛው ስንሸጋገር ፊልም ይመስላል፣ ደቂቃ ታብዙ ይሰለቻል፣ ድራማ አጠር ሲል ነው ጉጉት የሚኖረው የሚሉ ሰዎችን ተመልክቻለሁ። እዚህ ጋር እንግዲህ የኢንትረስት ኮንፍሊክት አለ ሰዎች እንግዲህ ደቂቃዊ ጨመር ልን የሚ ሰዎችንም ተመልክቻለሁ። እዚህ ጋር ደግሞ ይጠር የምትልም ሰው ገጥማኛለች። ለማንኛውም እኔም ደግሞ ሶስተኛ ምርጫ ላስቀምጥላችሁ፣ ሁለቱን ደምሩና አቬሬጁን አድርጉልን፣ መካከለኛ ብታረጉ ደስ ይለኛል። ለማንኛውም ስሜት ማይሰጥ ሀሳብ ይመስለኛል። ይጠር የሚለው ሀሳብ ከብዙ ሰዎች ተቀባይነት የሚያገኝ አይመስለኝም። ቢቻል እንደውም ረዘም ቢል ጥሩ ነው ነው የተባለው። እዚህ ጋር ግን ድራማ አጓጊ የሚሆነው ደግሞ አጠር ሲል ነው ብላለች። ለማንኛውም የቱን ትሰሙታላችሁ? አብረን ደግሞ የምንመለከት ነው የሚሆነው ሌላው ደግሞ ስንመለከት የተዘረ የጸጋ መቀጥቀጥ በቀን ሁለቴ ይሁንልን አንድ ብቻ አረካም የሚሉ ሰዎችን ተመልክቻለሁ። ጸጋ እንግዲህ በየኤፕሶዱ እንግዲህ እየተቀጠቀጠች ነው የምትገኘው። ይሁንና ግን እስካሁን ድረስ ሰዎች ጸጋን አሁንም ቀጥቅጥሉን የሚሉ ሰዎችን ተመልክቻለሁ። ቹቻ ሊደክማት ይችላል እጇም ሳይል አላጣ አይቀርም። ለዚህ ረፍት ማድረግ ስላለባት ነው እንጂ ከዚህም በኋላ መቀጥቀጧ የሚቀር አይመስለኝም። ቤዛ ና ያያ አሳፈራችሁን እኮ አይናፋርንን ብለው ስቀውባታል። ለማንኛውም ትላንት ቤዛና ያሬድ እንግዲህ እምባያ ነቡ ከጀርባ ላይ ደግሞ ባክ ግራውንድ ላይ የስፒዶ ምርጥ ድምጽ ደግሞ ከፍ ብሎ እየተሰማ በፍቅር እየደነሱ ነበረ። በቅርብ ርቀት ደግሞ ከእነሱ ጎን የነበሩት ቹቻና ቀስቴ ደግሞ እግረ መንገዳቸውን የማስታረቁንም የማገናኘቱንም ስራ እየሰሩ ፍቅራቸውን ሲያጣጥሙ ነበር። ሳያስፎግሩ እነሱም በዝምታ ብዙ ነገሮችን ሲያደርጉን እየታዘብኩኝ ነበር። ለማንኛውም አይን አፋር ሰዎች ስላሉ ያሬድና ቤዛ እንዲህ ባትቀራረቡና ባታሽኮረ መሙን ጥሩ ነው። እኔም አይናፋር ነኝ። ፊቴን እየሸፈንኩ ነበር ስመለከት የነበረው። ብትረዱን ጥሩ ነው። እያስጨነቃችሁን እኔ ብብቴ ጋር እያለብኝ ነበር። ለማንኛውም አይናፋሮችን የሚመጥን ሲን ብትሰሩ ጥሩ ነው ለማለት ፈልጌ ነው። ሌላ ደግሞ ስንመለከት ጸጋ ነሳየት ነው የምትገባው ቸርች ብለው መልሰውላታል። ለማንኛውም ጸጋ መንገዱ ከጠፋሽ ንሳ የሚገባባት ቦታ ደግሞ ካጣሽ ቸርች ሂጂ ተብለሻል። ለማንኛውም ሴጣንነትሽ ከለቀቀሽ ሰው ወደ መሆን ከመጣሽ ንሳ መግባትም ከፈለግሽ ቸርች ሂጂ ብለውሻል። ሄደሽ ብትገቢ ጥሩ ነው። ሌላ ደግሞ ስንመለከት ቅዱስ ጥጋብህን ቀንስ አድርገው ተብለሃል። ለማንኛውም ቅዱስ ከዚህ ቀደም እንግዲህ የሚያደርጋቸው ነገሮች ብዙ ሰዎችን ቢያስደስቱ፣ አሁን ላይ ጥጋቡ ደግሞ ብዙ ሰዎችን እያናደደ ነው የሚገኘው ጥ ተብለሃል። ሳህ ሄሉዬ፣ የኔ ጀግና ተመቸሽኝ፣ ዛሬ ተብለሻል። ለማንኛውም ሄለን ትላንትና የወሰነችውና የተናገረችበት መንገድ ደግሞ ብዙ ሰዎችን ደግሞ አስደስተዋል አስተማሪም እንደሆነ ተመልክተናል። ሌላው ደግሞ ስንመለከተ የድምፅ ጥራት ግን አሁን አሁን እየተበላሸ መጥቷል። አስተካክሉ የሚል ሀሳብ ተመልክቻለሁ። ይህንን ሶስት ተከታታይ ኤፒሶዶችን የተመለከት ነው አንዳንድ የድምፅ ችግሮች አሉ። የድምፅ ጥራት ችግሮችን ደግሞ እነሱ ፊክስ እንደሚያደርጉ ተስፋ አድርጋለሁ፣ ይስተካከላል ብዬ አስባለሁ። ሌላ ደግሞ ስንመለከተ ጸጋ ሴጣን ማመድ አለባት ትንሽ ነው የቀራት። ቹቻ እጅሽ ይባረክ። ስለዚህ ሶስተኛ እየጠበቅን ነው የሚሉ ሰዎችን ተመልክቻለሁ። ጸጋ ከዚህ ቀደም ሁለት የተቀ ተንቀጥቅጣለች አሁንም ይቀራታል። በደንብ አድርጋ እንድታመን ከተሻለም ደግሞ እንድታብድ። ቹቻ ሶስተኛ እየጠበቅን ነው ተብለሻል። ከቻልሽ ደግሞ ተባበሪያቸው በለመደ በዚያ በጀመረ እጅሽ ብጨርቻት ደግሞ ደስ ይለናል የሚሉ ሰዎችን ተመልክቻለሁ። አድርጊላቸው። ሌላ አግሞ ስንመለከት ጸጋ የመታትን ፍለጋ ስራዋን እንዳትሰራ አረግሻት ኮ ቹቻዬ። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው ተብለሻል። ጸጋ ከዚህ ቀደም እንግዲህ ተንኮል በመስራት ነበር ጊዜዋን የምትባክ ነው። አሁን ላይ ግን የደበደባትን ሰው ስትፈልግ ተንኮል ለመስራት ጊዜ አታለች። ለዚህም ነው እንግዲህ ቹቻ የደበደበችው ድብደባ ቹቻዬ በአንድ ድንጋይ ሁለት ወፍ መምታት ችለሻል ተብለሻል ቹቻ ሌላውን ደግሞ ስንመለከት ወይኔ ማልቀስ ምን ይባላል እንከፍዬ ፈጣሪ ይርዳ እንዴት አንጀቴን እንደበላው ያያ ሰዎች ዬ ፈጣሪ ያፈቅራችሁትን አሳጣችሁ አሜን በሉ ጸጋይ ስራሽን ይስጠች ቹቻ ዬ እንደማትነሳ አድርጋች ስበሪያት ይቺ የፍቅር መቀስ ተብለሻል ቹቻ አሁንም አደራዎች እየመጡልሽ ነው ያያ ደግሞ ብዙ ሰዎች አዝነውለታል ተመረቃችኋለ። ያፈቀራችሁትን አሳጣችሁ ተብላችኋለ። አሜን እያላችሁ ተቀበሉ። ውድ ዶች ቤተሰቦች አብራችሁን ስለዘለቃችሁ ስላዳመጣችሁ እኔም በጣም አመሰግናለሁ። የአፍላ ፍቅር ክፍል 126 ላይ የተቀመጡትን አዝናኝ ናቸው ያልኳቸውን የመረጥኳቸውን ኮሜንቶች ወደ እናንተ ያደረስኩበት አጭሩ ቪዲዮ ይህንን ይመስል ነበር። ለቻናል አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ይህንን ቪዲዮ ላይክ ማድረግም አትርሱ። ከቻላችሁም ለጓደኞቻችሁ ሼር ብታደርጉ ለእኔ ትልቅ ስጦታ ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።